አዲሳባን ወደ ውብ ገጽታ ለመለወጥ አረንጓዴ ስፍራዎችን ለማልማት እንዲሁም ደግሞ ተጨማሪ የቱሪስት መዳረሻ ስፍራዎችን ለማስፋት ያለመ ፕሮጀክት በወረሃ ግንቦት 2011 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተጀመረ። ይህ ፕሮጀክት ገበታ ለሸገር የሚል ስያሜንም አገኘ። ፕሮጀክቱ አሁን በሚገኝበት በዚህ በአንድነት ፓርክ ጅማሮውንም አደረገ። ለሸገር ውጥን እዚሁ አንድነት ፓርክ ውስጥ በግብረ አዳራሽ ነው የተጀመረው። አስታወሱ በተለይ ገንዘቡን ከማሰባሰብ ጀምሮ ግንቦት ሶስት ት የአዲስ አበባ መልክ ከእንጦጦ ጀምሮ ወንዝ ተፋሰሱን ጀምሮ እንዴት እንደቀየረው የሚታወቅ ነው። ቀደም ሲል የአዲስ አበባ መልክ ምንድን ነው? ዋናው ነገር፣ ትልቁ ነገር የአዲስ አበባ መልክ ምንድን ነው? ቀደም ሲል እንጦጦ ምንድን ነው? ቀደም ሲል የወንዝ ተፋሰሶቻችን ምን ይመስሉ ነበር የሚል ስለዚህ በደንብ ትርጉም ባለው መንገድ የአዲስ አበባ መልክ የቀየረ መርሁ ከቢሮ እስከ ሀገር የሚል ነው። ይሄ መርህ ሶስት አንድምታዎች አሉት። በኔ እይታ አንደኛው የስኬት አንድምታ ነው። ሁለተኛው ደግሞ ፕሮጀክቶችን ጀምሮ ያለመጨረስ ስብራት የመስበር አንድምታ ነው። ሶስተኛው ነገር ደግሞ እምቅ አቅምን የራስ አቅምን ሌላ ቦታ ሳይሆን ከአጠገብ ጀምሮ የማየት የመግለጥ እና የማልማት አንድምታ አለው። የመጀመሪያው አንድምታ ላይ ስንመጣ ከትንሽ ወደ ትልቅ፣ ከቅርብ ወደ ሩቅ፣ ከተራ ወደ ውስብስብ መሄድ ለስኬት ትልቅ መንገድ ነው። ኢትዮጵያ እና በርካታ ያላደጉ አገራት ፕሮጀክቶችን ጀምሮ ያለመጨረስ ትልቅ የሆነ ስብራት ነበረ። ይህን ስብራት ከቢሮ እስከ ሀገር በሚለው መርህ መሰረት መስበር የሚቻልበትን እድል የሰጠም ነው። የዛም አንድምታ አለው። የአንድነት ፓርክ ምደግቢ ከ1870ዎቹ ጀምሮ የኢትዮጵያ ሰባት ስምንት የሚሆኑ መሪዎች የኖሩበትና የሰሩበት ቦታ ነው። በጣም በርካታ የሆኑ እምቅ ሀብቶች አሉት። ሌሎቹ ደግሞ የተተዉ ቦታዎች ደግሞ አምረውና ለዚሁ ዘመን ዘመኑ በሚዋጅ መሰረት የማዘጋጀቱን ነገር ቢሰራበትም ትልቅ እምቅ አቅም ያለበት ነው። ስለዚህ ሩቅ ሳይኬድ እምቅ አቅም ሊታይ የሚችልበትና ሊለማ የሚችልበት አንድ እምታ ያሳየ ነው ማለት ነው። አንድነት ፓርክ የኢትዮጵያን መልክ በገለጠ ታሪካዊ እሴቶችን በጠበቀ መልኩ ህንፃዎች፣ ቤተመዘክሮች እንዲሁም ደግሞ ለተፈጥሮ ትልቅ ትኩረትን በመስጠት ለአዲስ አበባ ተጨማሪ የቱሪስት መዳረሻ ስፍራን ፈጥሯል። 140 ዓመታት በላይ የኢትዮጵያ መሪዎች በሚኖሩበት ጊዜ ምድረ ግቢው የኢትዮጵያ መንግስት ለዛውም በአፍሪካ በጭቁን ሕዝቦች ታሪክ ውስጥ የነፃ ሀገር መንግስት ቤተመንግስት የሚመስል አልነበረም። እስከ 2010 ድረስ ታሪካዊ ህንፃዎቹ አርጅተው፣ ተጎድተው ምደግቢውም ደግሞ ቤተመንግስትን በማይመጥን ደረጃ ነበር። ያ ከትላንትናው አንጻር የዛሬውን ስንመለከተው ተመልካች የሚመሰክረው ነው። እኛ በቃል የምንናገረው ሳይሆን ማንም ሰው መጥቶ ምደግቢው ላይ ያሉት ሁሉም መዳረሻዎቹ ላይ አይቶ የሚመሰክረው ነገር ነው። ስለዚህ የምድርና የሰማይ ነው ልንለው እንችላለን። ይሄ መሆን አልነበረበትም፣ ዘግይቷል። ግን ቢዘገይም በዚህ አይነት መልኩ ሊሰራ ችሏል። አዋራን አራግፎ ውበትን መግለጥ በዚህ በአንድነት ፓርክ ጅማሮን አደረገ። ወደ እንጦጦ እንዲሁም ደግሞ ወደ ወንዝ ዳር ልማቶች፣ ወዳጅነት አደባባይን ወደ ማልማት ተሻገረ። ከዛም ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ተወለዱ። ስለ እነሱም የምነግራችሁ ይኖረኛል። ስቱዲዮ እንገናኝ። ቀደም ብለን በቆየንበት አንድነት ፓርክ የተገለጠው ውበት ወደ አዲስ አበባ ሰሜናዊ ክፍል እንጦጦ ዘልቆ ለስፖርት፣ ለመዝናኛ፣ ለሆቴል አገልግሎት እና ለጥበብ ማዕከላት አመቺ የሆነን ትልቅ ፓርክ ፈጠረ። በገበታ ለሸገር ፕሮጀክት ወዳጅነት ፓርክ እውን ሆኗል። አዲስ አበባ ወንዞቿን እያጸዳች፣ አረንጓዴ እያለበሰች ቀጥላለች። ቤትን ከዛም ከተማን ማስዋቡ ከመዲና ወጥቶ በሁሉም የኢትዮጵያ ክፍል የተዛመተ በጎ ልማድ ሆነ። ገበታ ለሀገር ይቀድማል በጣና ሀይቅ ዳርቻ የምትገኘው ጎርጎራ ሪዞርት ልማት ታሪካዊና ተፈጥሯዊ ውበቷን ገልጦ የቱሪዝም አቅሙ አድጓል። ወንጭ ሀይቅ ስነ ምህዳሩ በተጠበቀ መልኩ ለምቷል። በኮይሻ ለኢኮ ቱሪዝም ተጨማሪ ሀብትን መፍጠር ተችሏል። በዚህ ውስጥ የጨበራ ጩርጩራ ብሔራዊ ፓርክን የግቤ ሶስት ኮይሻ ግድቦችና የአካባቢው ተፈጥሯዊ መስህቦች እርስ በእርስ ተሳስረዋል። ሀላላ ኬላና የዝሆን ዳና የመሰሉ ሪዞርቶች ተገንብተዋል። የቤኑና መንደር ከመተሐራ ከተማ አቅራቢያ ከአዋሽ ብሔራዊ ፓርክ በቅርብ ርቀት የበሰቃን ሀይቅ ተንተርሶ የተሰራ ፕሮጀክት ነው። ገበታ ለትውልድ በሀገር አቀፍ ደረጃ ስምንት ተጨማሪ የቱሪዝም መዳረሻ ስፍራዎችን ለማልማት የታቀደበት ነው። የተጠናቀቁ ለመጠናቀቅ ቀን እየተጠባበቁ ያሉም አሉ። እነዚህ ፕሮጀክቶች ከቢሮ ወደ ከተማ፣ ከከተማ ወደ ሀገር እየሰፉ ደግሞ በሌላ ገጽ ራቅ ያሉ የመስህብ ስፍራዎችን መልክዓ ምድሮችና ታሪካዊ ህንፃዎችን በመሰረተ ልማቶች በማስተሳሰር መደላድልን ፈጥረዋል። ባሌ ሶፍ ዑመር ዋሻ፣ ሀረር ጀጎል ግንብ፣ ጅማ አባጅፋር ቤተ መንግስት፣ ጎንደር ፋሲለደስ አብያተ መንግስታት ዳግም በውበት ተገለጡ። የጎንደር ፋሲለደስ አብያተ መንግስታት ቅጥር ግቢን እዚህ ላይ ለአብነት እናነሰዋለን። ባልደረባዊ ፍቅርተ ከበደ ከሰሞኑን ጎንደር ነበረች። ያየችውን ታሳየናለች። እኔ በቃው፣ ፍቅርተ ትቀጥላለች።